በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። እንኳን በመጋቢት ስምንት ቀን ታስበውና ተከብረው ለሚውሉ ለቅዱሳን በዓላት፣ ለሐዋርያው ቅዱስ ማትያስ ዓመታዊ የረፍት በዓል በሰላም አደረሳችሁ አደረሰን። ሐዋርያው ቅዱስ ማትያስ በቅድስት ቤተ ክርስቲያን አስተምህሮ ከመቤታችን በቀር ከቅዱሳን ሐዋርያት የሚበልጥ አልተነሳም። ሐዋርያ ማለት ፈነው ልዑክ፣ የተላከ የጽድቅ መንገደኛ እንደማለት ነው። በምስጢሩ ግን ባለሟል ብለው ሊቃውንቱ ተርጉሞታል። ይህስ እንደምን ነው ቢሉ የፍጥረታት ሁሉ ጌታ የክብር ባለቤት መድኃኔ ዓለም ከድንግል ማርያም ተወልዶ አድጎ ተጠምቆ ጾሞ ከገዳመ ቆሮንጦስ ሲመለስ ቀዳሜ ስራው ያደረገው ደቀ መዛሙርትን መጥራት ነበር። ከተከተሉት የአምስት ገበያ ሕዝብ መካከል ዋህረዬ እምሰባ ዚያሁ አስርተ ወግሌተ ሐዋርያተ እንዲል በመጀመሪያ አስራ ሁለቱ ሐዋርያትን መራጠ እልህም ጴጥሮስ የተባለ ስምዖን፣ እንድርያስ ወንድሙ፣ ያዕቆብ ወልደ ዘብዴዎስ፣ ዮሐንስ ወንድሙ፣ ፊልጶስ፣ በርጠሌሞስ፣ ቶማስ፣ ማቴዎስ፣ ያዕቆብ ወልደ አልፌዎስ፣ ታዲዎስ፣ ንብዴዎስ፣ ናትናኤል ቀናተኛው ወይም ቀናተኛው ስምዖን እና ማትያስ በይሁዳ የተተካ ናቸው። በማቴዎስ ወንጌል ምዕራፍ 10 ከቁጥር 1 እነዚህን 12 አርድእቱን ከጠራ በኋላ ለሶስት ዓመታት ከሶስት ወራት ከዋለበት እየዋሉ ካደረበት እያደሩ ሲማሩ ይውሉ ነበር። ሌሊት ደግሞ ምስጢር ሲያስተረጉሙ ያድሩ ነበር። ጌታ እንደሚገባ ካስተማራቸው በኋላ ከፍ ያለ ኃላፊነት ሾማቸው። ለዓለም እረኞች የእርሱም ባለሟሎች ሆኑ። እጅግ ብዙ መከራ እንደሚገጥማቸውም ነገራቸው። በማቴዎስ ምዕራፍ 10 ከቁጥር 16፣ በዮሐንስ ምዕራፍ 16 ከቁጥር 33። በዚያው ልክ ክብራቸውን ማከለላቸው፣ በማቴዎስ ምዕራፍ 19 ከቁጥር 28። ስልጣናቸው ደግሞ እስከዚህ ድረስ ሆነ። በምድር ያሰራችሁት በሰማይ የታሰረ ይሆናል፣ በምድር የፈታችሁት ደግሞ በሰማይ የተፈታ ይሆናል። በማቴዎስ ወንጌል ምዕራፍ 18 ከቁጥር 18፣ ይቀራላችኋቸውም ኃጢአታቸው ይቀርላቸዋል፣ ያላላችኋቸው ግን አይቀርላቸውም አላቸው። በዮሐንስ ምዕራፍ 20 ከቁጥር 23 የመንግሥተ ሰማያትን መክፈቻ እረኝነትን ተቀበሩ። በማቴዎስ ምዕራፍ 16 ከቁጥር 19 በዮሐንስ ምዕራፍ 21 ከቁጥር 215 ጌታ በንጹሕ አንደበቱ ሐዋርያትን እጅግ ሲያከብራቸው ጨው የዓለም ብርሃን አላቸው፣ በማቴዎስ ምዕራፍ 5 ከቁጥር 13 ወንድሞቹም ተባሉ። ከዚህም በሚበልጥ በሌላ ክብር አከበራቸው። ከዚህ ሁሉ ነገር በኋላ በጌታ ሕማማት ጊዜ ገና ነበሩና አንዳንዶቹ ፈርተው ተበተኑ። ተመልሰው ግን በጽርሐ ጽዮን ወንድ ሲጸልዩ ሰንብተው የጌታን ትንሣኤ ተመለከቱ። እጆቹን እግሮቹንም ዳሰው ሐሴትን አደረጉ። ለአርባ ቀናት መጽሐፈ ኪዳንን ትምህርተ ሕቡአትን ሌላም በፍጡር አንደበት የማይነገር ብዙ ምስጢራትን ተምረው ጌታ ሊቀጵጵስና ይሹሟቸው አረገ። ለአስር ቀናት በእመ ብርሃን ስር ተጠልለው ሲጸልዩና በአንድ ልብስ ሲተጉ ሰንብተው መንፈስ ቅዱስ ወረደላቸው። በአንዴም ከፍርሃት ወደ ድፍረት ተመልሰው ሕጹማን ብርሃናውያን ሆኑ። 71 ልሳናትን ነስተው በአንዲት ስብከት ብቻ 3000 ነፍሳትን ማረኩ። በሐዋርያት ሥራ ምዕራፍ 2 ከቁጥር 41። ቅዱሳን ሐዋርያት በህብረት ለአንድ ዓመት ያህል በኢየሩሳሌምና በዙሪያ እየተመላለሱ አስተምረው ብዙ እስራኤላውያንን ወደ ክርስትና ማረከዋል። ከዚህ በኋላ ግን እንደ ትውፊት ዓለምን በጣ ለ12 ተካፈሏት። ይህ ሲሆን መንፈስ ቅዱስ አብሯቸው ነበርና ለእያንዳንዳቸው እንደሚገባው አህጉረ ስብከቶች ደረሷቸው። እነርሱም ደቀ መዛሙርቶቻቸውን አስከትለው ለታላቁ መንፈሳዊ ዘመቻ ወረዱ። በሄዱበት ቦታም ከተኩላ ከአንበሳና ከነብር ጋር ታገሉ። በጸጋቸውም አራዊትን ወይም ክፉ ሰዎችን ወደ በጎነት መልሰው ለክርስቶስ አስረከቡ። በየሀገሩ እየሰበኩ ድውያንን ፈወሱ፣ ለምጻሞችን አነጹ፣ ዕውራንን አበሩ፣ አንከሶችን ተረተሩ፣ ጎባጦችን አቀኑ፣ ሙታንንም አስነሱ፣ እልፍ አእላፋት አሕዛብንም ወደ መንጋው ቀላቀሉ። ስለዚህ ፈንታም ብዙዎቹ በሳት ተቃጠሉ፣ ወዳቸው ተገፈፈ፣ በምጣድ ተጠበሱ፣ ደማቸው በምድር ላይ ፈሰሰ። ከአንድ ቅዱስ ዮሐንስ ወንጌላዊ በቀር ሁሉም ይህችን ዓለም በሰማዕትነት ተሰናበቱ። ጨው ሆነው አጣፍጠዋልና ብርሃንም ሆነው አብርተዋልና እናከብራቸዋለን። አባቶቻችን፣ መምህሮቻችን፣ ጌቶቻችን፣ ሊቆቻችን እንላቸዋለን። ቅዱስ ማትያስ ስም አጠራሩ ይክበርና ጌታችን ኢየሱስ ክርስቶስ ቤተሰቦቼ ብሎ ከመረጣቸው 120 ቅዱሳን አንዱ 3 ዓመት ከ3 ወር ከጌታችን እግር ስር ቁጭ ብሎ የተማረ በይሁዳ ፈንታ ከ12ቱ ሐዋርያት ይቆጠር ዘንድ መንፈስ ቅዱስ የመረጠው ሐዋርያ ነው። ቅዱሱ ሐዋርያ በጣም በደረሰው ሀገረ ስብከቱና በሌሎች ዓለማት ለወንጌል አገልግሎት ብዙ ደክመዋል። በተለይ የሰውን ሥጋ ወደሚበሉ ሰዎች ሀገር ገብቶ ወንጌልን ቢሰብክላቸው አይኖቹን አውጥተው ከብዙ ስቃይ ጋር ለቀናት ሰራ ብልተውታል። እርሱ ግን በትግስና በፈጣሪው ኃይል ድንቅ ተአምር አድርጎ አሳምኖ አጥምቋቸዋል። ከብዙ ተጋድሎና ቅድስና በኋላም በዚስ ቀን በመልካም ሽምግልና አርፏል። አምላክ ቅዱሳን ሐዋርያት ቸርነቱን ያብዛልን፣ በምልጃቸው ከክፉ ነገር ጠብቆ ከበረከታቸው ይፈላል። በመጋቢት ስምንት ቀን የሚከበሩ አመታዊ የቅዱሳን በዓላት፣ ቅዱስ ማትያስ ሐዋርያ ከአሥራ ሁለቱ ሐዋርያት አንዱ፣ ቅዱስ አርያኖስ ሰማዕት በዘመነ ሰማዕታት ጊዜ ብዙ ክርስቲያኖችን ያሳደደ የነበረና ጌታ በንስሐ የጠራው ቅዱስ ዮልዮስ ሊቀ ጳጳሳት ናቸው። ወርሃዊ በዓላት ደግሞ ቅዱስ ሙሴ ሊቀ ነቢያት፣ ኪሩቤል ወይም አርባዕቱ እንስሳ፣ አባ ብሶይ ወይም ብሾይ፣ አቡነ ኪሮስ አባ ሳሙኤል ዘደብረ ቀልሞን ናቸው። እንዲህም ብለው ጸለዩ፣ አቤቱ ልብን ሁሉ የምታውቅ አንተ ከእነዚህ ከሁለቱ የመረጥከውን አንዱን ግለጥ። ዕጣ ጣጣሏቸው። ዕጣውንም በማትያስ ላይ ወጣ። ከአስራ አንዱ ሐዋርያት ጋርም ተቆጠረ። በሐዋርያት ስራ ምራፍ አንድ ከቁጥር 24 እስከ 26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 ምስጋና ይሁን ለአብ ለወልድ ለመንፈስ ቅዱስ እስከ ዘለዓለሙ አሜን። ወስባሃት ለእግዚአብሔር ወለ ወላዲት ድንግል ወለ መስቀሉ ክቡር ይቆየል።